ስሜ ልብሰገድ ብሩ ይባላል። የዛይን ባንድ ኪቦርድ ስ ታደለ ፈለቀ ይባላለው። የኮኮ ባንድ መስራች እና ኪቦርድ ተጫዋች። ቢኒያም ብርሃኑ ይባላለው በዛይን ባንድ የሳክስፎን ተጫዋች ነው። ፋና ላምሮት በሂደት ኦልሞስት ወደ ሰባት ዓመት እየሄደ ነው። ስድስት ዓመት አልፎታል መሰለኝ። በጣም እየጎመራ ብዙ ድምፃውያንን እያፈራ የባንድ ስሜት ጠፍቶ ሁሉም ሰው ሲምፕል በሆነ በኮምፒውተር ቅንብር ድምፃውያኖችን የሚያጅብበት አንድ ሲንግል በሆነ ኢንስትሩመንቱ ፒያኖ ሊሆን ይችላል ወይ ኪቦርድ ድምፃዎችን የሚያጅብበት ይሄ በህብረት የሚሰራውን ስሜት የጠፋውን ስሜት እንደ አዲስ የቀሰቀሰና በተለይ ደግሞ ሙሉ ባንድ የሚያፈቅሩ ሰዎችን በትክክል የሚያደንቁት የሚከታተሉት ፓና አላምሮት የተቀላቀልኩት ከአንድ ዓመት በፊት ይሆናል። ማለት እንደዚህ በቋሚነት ከዛ በፊት አጋጣሚዎቹን አግኝቼ ዋደኞች ስለሆኑ በማይችሉበት አጋጣሚ እነሱ ካልተመቻቸው የሚገባበት የምገባበት እድሉን አግኝቼ ነበር እና እሱም ቆንጆ ኤክስፒሪንስ አግኝቼ እንደገና ደግሞ ስቀላቀል ሞር የተሻለ ነገር ብዙም አልተቸገርኩም። በፋና ላምሮት ውስጥ ተፈትነው አልፈው ለሽልማት የበቁት ብቻ ሳይሆኑ በሆነ የውድድር ዙር ላይ የወደቁትም ጭምር ሳይሆን አሁን ገበያውን ኦልሬዲ በብዙ የተቆጣጠሩ ልጆች እንደሆኑ እናያለን። ኢትዮጵያ ውስጥ ብቻ አይደለም ወደ አረቡ ሀገራት ቢካሄድ ዱባይ፣ አቡዳቢ የመሳሰሉ ሀገሮች ላይ ፋና ላምሮት ይወዳደሩ የነበሩ ልጆች አሁን ትልቅ ስራ ይዘው እራሳቸውን እያሳያሉበት ሁኔታ አለም ያ ቀላል አይደለም። የሚወዳደር ሰው ፊት ለፊት ነው መቅረብ ያለበት። ለምሳሌ እኔን አንተ ብንወዳደር ሮብለት የተቀረጽነውን ኤዲተሩ ወይም ሳውንድ የሚሰራው ሰውዬ አንተን ድምፅ ቻክ አድርጎ ቀብቶ ምናምን ምናምን የኔንም እንደዛ አድርጎ ትክክለኛ የሆነውን የኔና አንተን ተስጦ መለየት አይቻልም። ስለዚህ ፋና ላምሮት ይህንን አሽቀንጥሮ በመጣል ትክክለኛ የሆነውን ዳኝነት፣ ትክክለኛ ነው ተስጦ እንድናቅ የተደረገበት ሁኔታ ነውና ይሄ ራሱ በሙዚቃው ኢንዱስትሪ ላይ ቀላል ኮንትሪቢሽን የለውም። አዳዲስ ሙዚቃዎች ይመጣሉ። በዛው ልክ ከባድ ሙዚቃዎችም ይመጣሉ። አንዳንዴ እኛ ተጫውተናቸው የማናውቀው አይነት ለውድድር የሚመረጡ አይነት ሙዚቃዎች ይመጣሉና እንቀበላለን። ቀደም ብለን እንዘጋጃለን። እኛ ዘፈኑ ከአምስት ቀን ከስድስት ቀን በፊት ቢሰጠንም የመጨረሻው ሁለት ቀን ወደ ጥናት ከመምጣታችን በፊት እኛ መጀመሪያ በየግል በየቤታችን እናጠናዋለን። ተወዳዳሪዎች የሚዘፍኗቸው ትክክለኛ ዘፈኖች ዲተርማይን ይደረጋሉ። ቴሌግራም ላይ በተፈጠረ ግሩፕ ቻናል ዘፈኖቹ ይላካሉ። የዘፈኖቹ ደግሞ ትክክለኛ ኪ ለምሳሌ ካሴቱ ላይ ዲ ላይ ሰርቶ ሊሆን ይችላል። ያ ማለት ግን ዘፋኙ ዲ ላይ ላይ ሰራ ይችላል ወይ ትንሽ ይወርድበታል ወይ ይወጣበታል፣ ትክክለኛው ተለክቶ መታወቅ አለበት። ይሄ ታውቆ ይላካል። እነኚህ ይሄ ከተላከ በኋላ ዘፈኑ ዲስትሪቢዩት ይደረጋል ለሙዚቀኞች ሶ እያንዳንድ ሙዚቀኛ የራሱን ፓርት ያጠናል ማለት ነው። ለምሳሌ የሙዚቃውን ቤዝ ላይን ቤዚስቱ ያጠናል፣ የሊድ ፓርቱን ሊድስቱ ያጠናል። ሁለት ኪቦርድ ነው ያለው። አንደኛው ብራስ ከሳክስፎኒስቶቹ ጋር ቴነር ሳክሶቹ ጋር አብሮ ብራሱን ፓርት ያጠናል። ለምሳሌ እኔ ደግሞ ከቤዙ ጋር የሚሄደውን ኮርድ እና ሊንኮች ምናምን ላጠና እችላለሁኝ። ይሄ ተጠንቶ ነው ለትሬኒንግ የምንገናኘው ማለት ነው። ልምምድ በሚያደርጉበት ሰዓት የሪትም ችግር ቢሆን እዛው መነጋገሩ ይኖራል። እንደዚህ እንዳልከው ሞስትሊ በብዛት የሚመጡት እንደዚህ የሆነ ቴንሽን ማለት የሆነ በሚኒ ባንድ ሰርተው ወይ በፍሎፒ እንደዚያ ልምዶች ስላሉ ልክ ባንድ ላይ ሲመጣ ያለው ይሄ ቴንሽኑ ነገር አለባቸው እና ትልቁ ነገር አሁኔ ልምምድ የምናደርግባቸው ነገሮች ሁለት ቀን መሆኑ አድቫንቴጁ ምንድን ነው? እያንዳንዱ ነገር ላይ ሲሪየስ ነው። በቃ የሆነች ነገር ሚስ የሚያደርጉት ነገር ካለ የሆነች ነገር ካለ አቁመር ሙዚቃውን እዚህ ጋር ነው፣ እንደዚህ እንደዚህ ነው፣ እዚህ ጋር ያለው ነገር እና ያ ነገር እስኪመጣ እነሱ ጋርም ያለው አሁን ከዚህ በፊት የነበሩት ጥሩ ነው፣ ሪከርድ ያደረጉታል የተበላሸባቸውን ፓርቲ የቱ ጋር ነው ምና የሚለውን ነገር ሪከርድ እያደረጉ ራሳቸውን በዛ አይነት መንገድ ነው እያሻሻሉ እያሻሻሉ የሚሄዱ እና ትልቁ ነገር እሱ ይመስለኛል። ይሄ ልምምዱ ሁለት ቀን ልምምድ መኖሩ ትልቁ ነገር ለልጆቹ በጣም ከምንም በላይ ሞር እንትናቸውን እያሳደገላቸው ነው የሚመጣው። በጣም ለእኛ ትልቁ ከባድ ፈተና ፋና ላምሮት ላይ የሚቀርቡ ሙዚቃዎች የአንድ ዘመን ሙዚቃዎች አይደሉም። እንደሚታወቀው የ50ዎቹ መጨረሻዎቹ፣ የ60ዎቹ፣ የ70ዎቹ፣ የ80ዎቹ፣ ዘጠናዎቹ፣ ከዛም በኋላ ያሉ ሙዚቃዎች ናቸው እና እነህ እንግዲህ ጊዜ ያላቸው የራሳቸው እንግዲህ የተላለፉበት ሚዲየም አለ፣ የቀረፃው አይነት ሁኔታ፣ የኮምፖዚሽን ሁኔታ አለ እና ያንን መንፈስ ለማምጣት በአንዱ በጣም እጅግ ነው የሚፈተነው እና ትልቁ ፈተናችን ያ እና ሁለት ቀን ተጠንቶ ላይቭ እንኳን ስንቀር ላይቭ እንደመሆኑ መጠን በጣም ትደነግጣለህ። በተቻለ አቅም ከመድረክ ጀርባ ያለውን ነገር አዝናኝና መድረኩ ላይ ያለውን ስትረስ የሚያስወግድ አድርገን ነው የምናሳልፈው እርስ በርስ ካለ ጨዋታ ጀምሮ አንዳንዴ ዘፋኞቹን ከጭንቀት ለማውጣት ያሉበት ክፍል ሄዶ እስከ ማጫወት በጣም በሚያስገርም ሁኔታ በሚያስገርም ብቃት ሊገቡ ይችላሉ ድምፃውያኖች። አንዳንድ ጊዜ እንደዚህ ይሆናል። ትሬኒንግ ላይ በቃ ለዘብ ልብህና ልክ የሾው ዕለት ሌላ አይነት ሆኖ ይወጣልና ይህን ስለዚህ ጉዳይ እንድናወራ እንገደዳለን። ሁል ጊዜ እኛ ፐርፎርም የምናደርግበት ቀን ለምሳሌ ባክስቴጅ በገባን ሰዓት እያንዳንዱ ሙዚቀኛ የራሱ የሆነ ተራ አለው። ምግብ የሚያመጣበት ቀን አለ እና እሱ አሁን በጣም ቀላል ነገር ይመስላል፣ ግን በጣም ሁሉም ተዘጋጅቶ አሁን ለምሳሌ ተረኛ በሆንኩበት ሰዓት ቆንጆ ነገር ቤት አሰርቼ የተሻለ ቆንጆ ቴስት ያለው ነገር አምጥቼ፣ ያንዱ ጥሩ ነው፣ ያንዱ ጥሩ ነው። ይሄ የራሱ እዛ ጋር ብዙ ፋን የሆኑ ነገሮችን ይፈጥርልናል። አንዳንዴ ነቃ ለማድረግ የእኛ መሳሪያ ይዘ እንደ ልብ የምትንቀሳቀሰው ስለሆነ ጥናት ላይ ጥሩ የነበረ ሰው ውድድሩ ላይ ሲመጣ በድንጋጤ ወይም በፍርሃት ትንሽ ደከም ሲልብህ ከጎል ነው ሄደህ ያንን ነገር እንዲረሳ አድርገ ነገሮችን የማሞቅ ነገር ታደርጋለህና ጥሩ ስሜት ለመፍጠር ይረዳል። ለዘፋኙም እዛ ላይ ለሚታየውም ነገር ለስቴጁም አሪፍ ነገር ይፈጥራል። ፋና ላምሮት ብዙ ጊዜ እንደዚህ አዳዲስ ልጆችን በማውጣት ይታወቃል። ማለት በጣም ያልተጠበቁ ልጆችን በማምጣት በጥሩ ብቃት በማድረስ ይታወቃል እና እርግጠኛ ነኝ የሚመጡትም ልጆች አሁን ሞር ከዚህ እንደው በተሻለ በአሪፍ ኢነርጂ የሚመጡ ይመስለኛል። ቀጣይ ውድድር ጥሩ የተሻለ ይሆናል ብዬ አስባለሁኝ። በእርግጥ አንዳንድ ጊዜ ቀድሞ መናገር ይከብዳል። ምክንያቱም ፕራክቲካሊ ከሰዎች ጋር ከልጆቹ ጋር ስንገናኝ ነው ያሉበት ደረጃ የሚታወቀው። ኦዲሽኑ በጣም በጣም ከባድ ኦዲሽን ይታወቃል። የፋና ላምሮት ኦዲሽን በጣም ብዙ ጭቅጭቅ፣ ብዙ ክርክር አለው። እኛ የምንፈትናቸው ሰዎች ተከራክረን ተጨቃጭቀን ነው ማን ይለፍ በሚለው ጉዳይ የምንወስነው እና ጥሩ ልጆች መርጠናል ብለን እናስባለን። ግን እንግዲህ ከባንድ ጋር ያለው ኤክስፒሪየንስ በጣም ሁሉ ነገር እዚህ ጋር ያስፈልጋል። መተው ቀጥታ ከባንድ ጋር ነው የሚገናኙት ይሄ ነገር እንዴት ነው የሚለውን ነገር ስንደርስ ነው የምናየው። ነገር ግን እንደተለመደው ሁሉ ጥሩ ልጆች የምናገኝ ይመስለኛል። አሁን የሚመጡት ልጆች የነበሩትን ምዕራፎች አይተዋል ብዬ እገምታለሁ። ያለፉት ምዕራፎች በጣም ጥሩ ነበሩ። እያደጉ እያደጉ የመጡ ለተወዳዳሪዎች ልምድ እያዩበት የመጡ ናቸው እና አሁን የሚመጡት ደግሞ ከዛኛው የተሻለ በጣም ፉክክር የበዛበት ነገር እንደሚጠብቃቸው አውቀው በጣም በጥሩ ዝግጅት ይመጣሉ ብዬ እገምታለሁ። የመረጡትን ሙዚቃ ለነሱ ተስማሚ ነው አይደለም የሚለውን ከመለየት ጀምሮ በትክክል ሙዚቃውን ማወቅ፣ ሙዚቃው ላይ ያለውን ኤሌመንት እያንዳንዱን ለመስማት መሞከር፣ እያንዳንዱ ያለውን ነገር ለመስማት ከሞከሩና ከተረዱት በአንድ ጋር ሲመጡ ብዙም ከባድ የሚሆንባቸው ነገር አይኖርም። በቂ ዝግጅት እንደገና ከራስ አቋምን ከመጠበቅ ጀምሮም ይሄዳል። ለሚመጡት ልጆች እንግዲህ ማለት ትልቁ ነገር ምንድነው? ራሳቸውን ሬዲ ማድረግ ነው፣ ራሳቸውን ማዘጋጀት ነው። ሁል ጊዜ ሙዚቃ ፕራክቲካል የሆነ ነገር ነው፣ ሁል ጊዜ ልምምድ ይፈልጋል። ማለት ከነሱ የሚጠበቀው ነገር በቃ ልምምድ፣ ራስን አዘጋጅቶ ከሙዚቃ ምርጫ ጀምሮ ራስን፣ ለምሳሌ ይሄ ከጤና አንጻር፣ ምክንያቱም በጣም ድምፅ ሴንሲቲቭ ነገር ስለሆነ ማለት ነው ከእነዚህ ከነዚህ ነገሮች ራሳቸውን አዘጋጅተው ከሙዚቃ ጀምሮ ያለውን ነገር ሞር ራሳቸውን ሬዲ ሲያደረጉ ከዛ ደግሞ ሙዚቃውን ሰፖርት ሲያደረጋቸው የዳኞች ማስተያየት እነዚህ ሲጨመር ደግሞ ሞር እያደገ እያደገ ራሳቸውን በተሻለ ብቃት ያደርሳሉ። አዳዲሶቹ ተወዳዳሪዎች ቀደም ብሎ የነበሩትን የፋና ላምሮት ውድድሮች እንግዲህ አይ ቲንክ ዩቲዩብ ላይ ሁሉም ውድድሮች ተጭነዋል። የዳኞዎችን አስተያየት፣ የባንዶችን ፐርፎርማንስ፣ የሙዚቃ ምርጫ ምን ማለት ነው? እገሌ ምን መርጦ ነው የተጨበጨበለት፣ እገሌ ምን መርጦ ነው ውቀሳ የደረሰበት የሚለውን ነገር እጃቸው ላይ ነው ያለው። ጊዜ ማባከን አያስፈልግም። አሁን ከ15 ቀን በኋላ ኦልሬዲ ውድድር ይጀምራል። ጊዜ የለም። ዛሬውን ውድድር ልምምድ ማድረግ ያስፈልጋል ተወዳዳሪዎች የምርጫ ጉዳይ ላይ በአካባቢያቸው ያሉ ሰዎች ሙዚቃ ጋር ቅርብ የሆኑ ሰዎች ሊሆኑ ይችላሉ። አሁን ብዙ ክበባቶች ምናምን አሉ የሙዚቃ እንትን የሚሰጡና እነሱ ጋር በመሄድ ትሬኒንግ ማድረግ አንዳንድ ጊዜም አልፎ ደግሞ እኛም የምንችል ከሆነ ጊዜ ካለን እኛም አሲስት ማድረግ እንችላለን። የባንዱ አባላት ሁሉም ተባባሪ ነው። በቂ ዝግጅት ማድረግ ሲመጡ ነገሮችን በሙሉ ያቀላል። ሙዚቃውን በደንብ ማዳመጥ የራሳቸው እስኪመስላቸው ድረስ ደጋግሞ ማዳመጥና መሞከር እኔ የምገባበት ቦታ የትኛው የሙዚቃ መሳሪያ ምን ካለ በኋላ ነው። ይሄ ከሪትም ጋር ያለውን ነገር በጣም መቅረፍ ይችላል። የትኛው መሳሪያ ምን ሲል ነው እኔ የምገባው? ድራሙ ምን ይላል? ቢቻል ከውድድርም በፊት ቢሆን አሁን የውድድርም ከጀመሩ በኋላ ሪትም ምን ማለት ነው፣ ኪ ምን ማለት ነው የሚለውን ነገር አቅራቢያቸው የሚያግዛቸው ሰው ካለ በትክክል ከዛ ሰው መረዳት እኛ ሁለት ቀን እናገኛቸዋለን እንጂ በአንድ ውስጥ ያሉ ሰዎች ደግሞ ከዛም ሰዓት ውጪ ብናገኛቸው ለመርዳትም ዝግጁ ነን። ባለን ሰዓት ትንሿ ስህተት ዋጋ ታስከፍላለች። በሂደት እየታረሙ ይሄዳሉ። ስህተቱም እየጠነከረ እየጠነከረ ይመጣል። ትንሽዬ ስህተት ወደ መሆን ትመጣለች፣ ከጊዜ በኋላ ዋጋ የምታስከፍለዋል እንዳልኩ ቀደም ብለው ይህንን ፕሮግራም የማየት እድል አላቸው። አሁን ያሉት እድለኞች ናቸው። እንደሆኑ ብዙ ምዕራፎችን አይተው ነው የሚመጡት። እዛ ጋ ምን ስህተት በምን ቀን ላይ ዋጋ ሊያስከፍል እንደሚችል አይተዋል በሌሎች ተወዳዳሪዎች። ስለዚህ ያንን ነገር አስወግደው በሙሉ ኮንፊደንስ በተቻለ አቅም ስትረስ ፍራቻውን በመተው ወደ ፍራቻ የሚያመጣ አንዱ ደግሞ በቂ ዝግጅት አለማድረግ ነው። በቂ ዝግጅት ስታደርግ ፍራቻ እየቀነሰ ይመጣል። የስቴጇ ፍራቻ እንዳለች ሆነ፣ ቢቻል እሷንም አስወግዶ ነፃ ሆኖ አቅምን ማሳየት ነው። ውድድር ስለሆነ አቅምን ማሳየት ነው። አምኖ መምጣት ያለባቸው ያለኝን አቅም ላሳይ ነው። ከመጀመሪያው ዙር ጀምሮ አንዳንድ ሰው ድሮፕ እያደረገ ነው የምንሄደው። ይሄ እንደ ተወዳዳሪ በጣም ከባድ ማለት፣ ሊወዳደር መጥቶ አንድ ሰው በመጀመሪያው ሳምንት በቃ ሲሰናበት፣ በጣም ይከብዳል። እዛ ቦታ ላይ እዛ ሰውዬ ጫማ ውስጥ እራሳችንን ብንከት በጣም ከባድ ፊሊንግ አለው። ኔጌቲቭ የሆነ ኢምፕሬሽን እንትል ሊል ይችላል። ግን እኔ ዝም ፐርሰናሊ ሰጀስት የማደርገው ይህ በዚህ በመጥፎ ጎኑ እንዳያዩ ታስባለሁ። ምክንያቱም በሌላው ዓለም አትችሉም በመጀመሪያው ዙር ምናምን በሁለተኛው ዙር ወድቀው በራሳቸው መስመር ትልቅ ደረጃ ላይ ሄደ ዓለምን የነቀነቁ ሙዚቀኞች አሉ። አንደኛው እሱ ነው ማለት። አንደኛው በመጀመሪያው ዙር ስለተባረረን አንችልን መንፈስ እንዲሰማቸው አይፈለግም። ይሄ ውድድር ስለሆነ ነው፣ የውድድሩ ፓኬጅ ስለሆነ ነው እንጂ በየሳምንቱ አንዳንድ ሰው የሚሰናበተው ልጆቹ እንደሚችሉ ታውቆ ነው የመጡት ማለት ነው። ስለዚህ በመጀመሪያ ደረጃ ለውድድሩ ራሳቸውን ዝግጁ አድርገው መምጣት አለባቸው። ሁለተኛ ፋና ላምሮት በጣም ቤስት የሆነው ነገር ፊውቸር ምንድን ነው? አትሊስት እነኚህ ልጆች ከዚህ በኋላ በሙዚቃ ውስጥ ቢቆዩም ባይቆዩም አንደኛ፣ ለምሳሌ በመጀመሪያ ዙር የሚባረር ሰውዬ አንድ የራሱን ፕሮሞት የሚያደርግበት አንድ ዘፈንና ሁለት የውድድር ዘፈኖች፣ አጠቃላይ ሶስት ዘፈኖች ኳሊቲ በሆነ ሚዲያ ሪከርድ ተደርጎ አት ኤኒ ታይም የዛሬ 30 40 ዓመት 50 ዓመት ከዛም በላይ የሚቆይ እጁ ላይ ዶክመንት ይኖረዋል ማለት ነው። ይሄ በጣም ትልቅ ስኬት ነው።